ነበረች ባለፈው ዱባይ ላይ እንደዛ እነ ፎዚ ተሯርጠው ምናምን እንትን ያሏት ኢጃዛ ቤት አንዱ አስገድዶ ይደፈራት ማለት ነው። እነ ሳሪ ጋር ምናምን ነበርኩ እኮ ሆነ እነ ፎዚ እንትን ያሏት ምናምን ማለት ነው ያገዟት የረዷት ልጅ ልጅ እና ዛሬ ፕሬዚዳንቱ ጠቅላይ ሚኒስትሩ ናቸው። እኔ ከእሳቸው ጋር የቀጠሮ ግን መጫወት ፈልጌ እኮ ነው። ውይ እሳቸው አይደሉም። እሺ ይቀጥላል። እንግሊዝ ልኖርበት አልሞት አልኩሻ። ሳሚ መቷል። እሺ ሁላችሁም፣ ጠቅላይ ሚኒስትሩ መስሎኝ ነው። ምንድን ነው የሚያስቃችሁት? ዶክተር አብይ ሲል ተይዟል፣ ተይዟል፣ ታስሯል። ይዛ አድባኝ በቆረጡለት እዛው ሽርክት ተባረቡለት ታባቱ እንዳይቆም እንዳይሄድ። ሴት ልጅ ላይ እንደዚህ አይነት ሳትፈልግ ጥቃት የሚያደርስ እዛው አላህዬ ኩል ሽት ያርጋችሁ። ይቆረጥባችሁ፣ ይቆረጥ፣ ይቆረጥ። ይገባችኋል። ምን አባታቸው አምስት ደቂቃ አስር ደቂቃ ለማይሞላ ነገር የሰው ህይወት ቅጥፍ የምታደርጉ ተቆይቆይ፣ እዛው የት ተጣጠፍባችሁ፣ ሳታስቡት ጥፍ ይበልባችሁ። እንደ እንደ እንደ ቁምሳአንድ ይቆረጠ ተጣጠፍ ምንድን ነው አለይ ከተቆረ እሱ እንደ አንደኛ መፍትሄ ይቆረጥ። ካልተቆረጠ ደግሞ እዛው ሳያስቡት ጥፍ ጥፍ ብሎ ቁምሳጥን ውስጥ ይግባባችሁ። የሶስት መላጣ ልጆች

አይኗ አብቶ እየተጠረረ ደበረሽ መቆረጡ ቆያ እንዴት ተስፍሽ? ይቅርታ በረሽ መቆረጡ ደበረሽ። ከደበረሽ የራስሽን ሰብሰብ ባድርግሽ፣ ያዥ ማሪያ፣ አይደብርሽ ኖ ይቆረጥ፣ ድብን አድርጎ ይቆረጥ። ቀጥል ይቅርታ። እና አስራ ሰባት ቀን ሆስፒታል ነበረች። ኦልሬዲ አሁን መነሳት አትችልም። ስፓይናል ኮርዶ ዳሜጅ የሆነውን እየተደገፈች ነው የምትሄደው አንድ ጓደኛዋ ነች። ከዛ ይዛት መጣ። አሁን ምስል እያገዘቻት ያለው ሳይኮሎጂው ወር ደግሞ ሳይካትሪስት ምናምን። ይሄ ስነ ልቦና ችግሩ ብቻ ሳይሆን እንትኑ በጣም ከባድ ነው። በቃ ህመሙ ጋ ወድቃ የተገኘችው ኦልሬዲ ጠዋት ላይ ማለት ነው። ምንም ወንድ አታቅም። ምንም ህይወት የላትም። እረፍት እንኳን እጃዛ ቤት ወጣ አታቅም አምስት ወር ሙሉ ቆጥ ብላ ነበር እየሰራች የነበረችው። ኛው ነው ታዲያስ፣ ኢትዮጵያ እኮ ነው እና ሶስት ቀን አሁን አፈር ሊሆን ሌላ ሀገር ለመሄድ ለመዝናናት ስታስብ የምትሄጅበት ካለ ሂጅ ያለቻት ብቻሽን እንዳትሆኝ ብላ፣ ከዛም ጓደኛዋ ጋ ደውላ እዛ ሄዳ ነው እዛው። አይ ቲንክ ጓደኛዋ ማታ ማታ ነው መሰለኝ የምትሰራው ስራዋን፣ ስትሄድ እሷ ደግሞ እዛው ጃዛቤት ቁጭ ብላ እንቅልፏ መቶ በቃ ስልኳን እዛዋ ጠፋፍታ እዛዋ እንቅልፍ ይወስዳታ ማለትና፣ በሩን ከፍቶ መቶ፣ በቃ ሲታገለኝ ያየሁት መብራት ሳበራ ምናምን፣ በቃ በቦክስ በድም እጁን ጠምዝዟ ምናምን በቃ አንዳንድ ጊዜ ለሰከንድ ብለን ለሰከንድ ደስታ ብለን የሰዎችን የዘላለም ህይወት ማጨለም ከባድ ነው። የምሬናው ነው የምነግርሽ ማለት ምንድን ነው ቤኔፊቱ አሁን ይሄ ሰው እንደዚህ አድርጎ እስር ቤት ገብቷል ለአምስት ደቂቃ ብሎ ልጅቷ የወጣችበትን ህይወቷን አበላሽቶ ሳይኮሎጂዋን ገርቶ አሁን ዳሜጅ የሆነው ሰውነቷን መንቀሳቀስ እንዳትችል አድርጎት ጤነኛ የነበረች ልጅ ማለት ነው የማታውቀውን ነገር ካለፍላጎቷ አሁን መሰራት ያለበት ሚሞሪያ እንደት ነው መሆን ያለበት ነው እንዴት ነው ወደፊት ስትሮንግ ሆና የምትቀጥለው ነው። እዛ ላይ ነው አሁን እንትን ማለት ነው። ቶሎ ደግሞ አሁን ወደ መስመር ለማስገባት ትግል ካላደረግ ያ፣ ኤኒዌይ አሁን ህይወታችን ጥሩ ላይ ነች። አሁን ሰው እንትን እንለላታለን። እንደምታዩት አሁን ሰላም ነች። ያኔ አባብጣ በጣም ችግር ደርሶባት ተጎድታ፣ ምናያት የነበረውን ልጅ እግዚአብሔር ይመስገን አሁን ወደ መስመሯ እየተመለሰች ነው። በጣም የእኛ ሰው ረሚኒ ወላይ፣ የሰው ልጅ ስንባል እንዴት ማለት ስሜታችንን እኛ እንግዛው እንጂ ስሜታችን እኛን እንዲገዛን እንዴት እንፈቅድለታለን? ወላይ ላዚም ይሄ እንደው ይሄ ሁማኒቲ እንዴት የሰው የሰውነት ባህሪ እናጣለን? ይሄ ድሮ ይቀራ ነው። የተሻለ ሀገር ላይ መተን ሰው እንዴት አንድ ስቴፕ ሰው ከተሻገረ እኔ ሳላስብ ሆኖ ሳላቅ ሆኖ የሆነ ነገር አበላሽታችሁ ግለሰቧ እኮ ብዙ ነገር የሚበላሸው፣ ሜንታሊቲ ከእንደገና ደግሞ ህይወት መመስረትን ትፈራለች። ነገ እንኳን ትዳር ህይወትን መመስረት ወንዶችን የምታይበት አንግል ይተበላሻ። አባቴ አባታች ጋር ነው ያለችው። አምጥሩ ላይ ነው ያለችው። ሀገር ይመስገን። እዛ ደግሞ ሳሚ ጋር ሄደን ያለውን ነገር እንትን እንላለን። ኮር በፊት እንግዲህ ዱባይ ትልቅ ችግር ደርሶባት የጃዛ ቤት ሳትፈልግ አስገድዶ መድፈር የወንጀል ጥቃት ደርሶባት ምንም የማታቅ ምስኪል ነች። በብዙ መከራ ውስጥ ያለፈች ልጅ ነች። ስለዚህ እዛ ሳሚ ቤት እንገናኝ፣ ሳሚ ጋር ፖሎ እያደረጋችሁት እዛ ጠብቆኝ፣ እኔ ሞጥቼ ይዛ መጣል። ስታያት አሁን ሰላም ነች። ምንድን ነው እሱ ትልቁ ችግር ያለው መሰለህ ሳሚ ስትሄድ ተደግፋ ነው ምትሄድ። ነው የሆነ ሰው ረግጬ ልመጣ ነው። እሺ ይእንፈርና ምንድን ነው ምት ነው ተደግፋ ነው የምትንቀሳቀሰው። ተገፍትራ የወደቀችው የተመጣችው ምናምን አስራ ሰባት ቀን ነው እንግዲህ ሆስፒታል የተኛችው። በጣም እሱ ጎርቷታል። አሁን ጓደኛዋ ነች ያገዘቻት፣ እየደገፈቻት ከዛም ይዛት የመጣችው። ሁለቱም እዚህ እኛ ጋር ናቸው። ጀጎል ሰው ምንድነው እሱ አሁን፣ መጀመሪያ ኖርማሊ መንቀሳቀስ እንድትችል ይሄኛው ነገር መስተካከል አለበት። ቀጥታ ቶሎ አሁን ህክምና ያስፈልጋል። የአጥንት ስፔሻሊስት እና ህክምና ምናምን ያለበት ነገር ላይ በደንብ ሄዳ መታየት አለባት። እንደዚህ አሁን ልብስ ለብሳ ቁጭ ስትል እንትን ትላለች እንጂ ትንሽ ሶስት እርምጃ መራመድ አትችልም። በጣም ለሆነ ገባ ገና ሀያ ምናምን ቀን ስለሆነ ቶሎ ታሽታም ተመልሶም ወደ ሆስፒታል መሄድ አለባት። ሌላኛው ወዳጆቻችንን እንትን ብለን እዚህ ላይ ስነ ትረዳናለች፣ በእርግጠኝነት በጣም የምታግዘን ብዙ ሺ ልምድ ያላት ነች እና ነገር ትንሽ እንትን ስለሆነ አቅሜ ስትችል ስነልቦናውን እንኳን በነፃ አድርገውላት የሆስፒታሉን ነገር እንትን አይሉልህም እየተወሰነ ነገር ከጎኗ ደገፍ ጥሩ ምግብ መብላት በራሱ መልካም ስለሆነ ማለት ነው። ጥሩ ምግብ መብላት በራሱ መብላት በራሱ መልካም ስለሆነ ነው። ሶ ያንን ነገር ነው ማስተካከል ያለብን። በህጉ ጉዳይ ግን ዛ ተይዟል ያለው ልጁ፣ ኬዞቹ የሆስፒታሎቹ ውጤት ምን ምን እንደሆኑ ዲቴል መታወቅ አለበት ተግባል ሁ ቴንታው እኮ እዚህ ጤናዋን ቼክ ተደርጋ ስነልቦናውም ተስተካክሎ እንትን ማለት አለባት። አክስት ላይ ሄደች እንደማንኛውም ሰው ለወጣለሁ ብላ ነው። ምንም ወንድ አታውቅም ከዛ በፊት፣ እረፍት አታውቅም በአጋጣሚ በአምስት ወር ልዩነት ውስጥ አሰሪዎቹ አለ ሶስት ቀን እረፍት ይሄዱ ስለሆነ ይዘዋት ስለማይሄዱ ብቻሽን ከምትሆኝ ሲባል ነበር ጓደኛ ስ ዝግር ሲደርስ ደግሞ እዚህ ከባድ ነው እና ምን እንደሆነ አላቅም። በቃ እኔ ምን አይነት ስሜት ኖሯቸው እንደዚህ አይነት ነገር ውስጥ ለማድረግ እንደሚነሳሱ እግዚአብሔር ልቦናቸውን ይመለስላቸው። እንግዲህ እንደሰማነው ባለትዳር ነው፣ ወር ደግሞ ሚስት አለው እየተባለ ነው። ብዙ ሰዎችን ብዙ እህቶቹን ተቀብሎ በሰላም ማስተናገድ የሚችልበትን እግዚአብሔር የሰጠውን አማራጭ ተጠቅሞ ሰፖርት ማርጎ መደገፍ ሲኖርበት፣ እንደዚህ አንተ ዝም ብሎ እኮ በቃ ማለት ሁኔታዎቹ እየተለየ ቢሆን ኖሮ እኮ ህይወቷንም ከማጥፋት እንትን ተርትራለች። ይሄ ተሰፍቷል ጆሯ። ገና ወደፊት ምን እንደሚያመጣ አባት አናውቅም። ተሰንጥቆ ሲደማ ነበር ጆሯ። ፌንት አድርጋ ተደብድባ ወጣ። እንግዲህ ፎቶን ተልኮላል ላርም አይተዋል ድረስ ማለት ነው። እና ለተወሰነች ሰከንድ ደስታ ብለህ ደብድበህ አሳብጠ ፈንክተ ተርትረህ ማለት እድሉን ብታገኝ እኮ ህይወቷን ታጠፋው ነበር ማለት ነው። እንዳይወጣበት የሰይጣን ባህር ይዞት እድሉን ቢያገኝ ይህ ሰው ህይወቷን ያጠፋው ነበር። እንደው ሰው ስላለው እግዚአብሔር በዚህ መልኩ ይደብ ስላለው ነው እንጂ ራቅ ያለ ቦታ ቢያገኛት፣ ይሄ ጫካ ላይ ቢያገኛት ኖሮ እንደምንሰማው ህይወቷንም አጥፍቶ የሚሄድ ሰው ለመሆኑ እርግጠኛ ነኝ። የዚህን ያህል ጨካኔ ምንም ብለው አይገባም በምንም ደግሞ ልታካክ ሰው የሚገባ አይደለም። ይሄ ስንትን አሳስቶ ምናምን የምትለው አይደለም። ኖርማል ሆኖ የሚያወራ ሰው፣ ኖርማል የነበረ ሰው የማያውቃት ድንገት የመጣች ልጅ እንደዚህ አይነት ነገር ካለ ካደረገ እንዴት ለምትለው በቃ ማለት በእርግጠኝነት ልጅቷ ጥሩ ነች፣ ትሰማለች፣ አክቲቭ ነች። ግን ሾክ ታደርጋለች። ገና ከዚህ ፆም ውስጥ ለመውጣት በጣም ብዙ ነገር ነው የሚያስፈልጋት እና እኔያው ወደ አንተ እንምጣና ደጋ በደንብ ታክማ ማገገም አለባት። እዚህም ከሆነ ማገገም አለባት። ቤተሰብ ጋር መሄድ ካለባት ታገግማ ሴፍ ሆነ። አሁን እዚህ ብትሆን ጥሩ ነው ለተወሰነ ጊዜ አንድ ሀያ ቀን ምናምን እኛም ኤክስፓንድ አድርገን እዚ ትሪት ብትደረግ መልካም ነው። ለምንድን ነው መሰለኝ የምልህ፣ እዛ ቤተሰብ ጋር ከሄደች ሰፈሩን ያለውም ነገር ተጽዕኖን በራሱ ሳይድ ፌክት አለው እና ምናልባት ሳይካትሪስቶችም ሊያገኘዋት የሚችሉት እዚህ እንዲመጡልኝ አድርጌ ትሪት እንዲያደርጉ አድረስና ክትትል ብታደርግ ብዬ ነው። እና ሳምንቱ ይህንን ሀሳብ አስበህ አንተም ለእህት ያው እንግዲህ ያኔ ሁላችን አልቅሰን ነበረ። ሁላችን ከአንቺ ጋር እየተጨናንቀ ነበረ። ምናልባት አንቺ ሆስፒታል ላይ ስላለሽው ምንም የሆኑን ነገር አላየሽም። እዚህ ያሉ ሙሉ ኢትዮጵያዊ ነው እንግዲህ ሙሉ ኢትዮጵያዊ ነው ባንቺ ጉዳይ ላይ ገብቶ ሲጨናንቁ፣ ይህን ሲያለቅሱ፣ አንቺ ጎን እየቆሙ ምናምን ምናምን ብዙዎች እንግዲህ እያለቀሱ ነበረ። አው፣ እስኪ ፎዚያ ፎዚያን፣ ይቺ መስኪ እንዴት ነሽ? ደህና ነሽ? አማ ንደናነ አልሐምዱሊላህ፣ በጣም ደህና ነኝ። አየሽ፣ ያም ቀን አልፏል፣ አሁንም ደግሞ ይሄም ያልፍና የተሻለ ቦታ ላይ ትሆኛለሽ። ዋናው ነገር ተስፋ አለመቁረጥ ነው። በፈጣሪ ላይ ን ጊዜም ተስፋ መቁረጥ የለብሽም። ለሁሉም ነገር ምላሽ አለው ፈጣሪ አንቺ ላይ ይሄ የተፈጠረው የብዙ ሴቶች እምባ መልስ እንዲያገኝ ብሎ ነው ፈጣሪ ይሄ የሚያደረገው እሺ አሁን ደግሞ የተሻለ ነገር ላይ ከዚህ በኋላ ትሆኛለሽ እንጂ ከዚህ በኋላ ሀዘንም የለም እንሻላ ጥሩ ነገርም ደግሞ ታገኛለሽ ፈጣሪ ባደረግሽ በታገስሽበት ልክ እንደሚከፍልሽ አትጠራጠሪ እሺ አንቺ ጀግና ነሽ። ያንን ቀን አልፈሽዋል። ያንን ድካም፣ ያንን ሀዘን በጥንካሬሽ አልፈሽዋል። እሺ አሁንም ደግሞ በደንብ ታልፈዋለሽ። እሺ አሁንም በደንብ በደንብ ሙሉ ለሙሉ ደህና ትሆኛለሽ። ተስፍሽ በሁሉም ነገር ከጎንሽ ይሆናል። ምንም ነገር ቢኖር እንዳትፈሪ እሺ። ምንም ነገር ቤተሰማሽን ነገር ንገሪው ለተስፍሽ እሺ። ተስፍሽ ማለት እኔን እኔን እንደምታይኝ እዩ እሺ እሺ መስከረም ያስከረም አንቺ አሁን እዚህ ጋር ሌላ ነገሮችን ለማሳየት አይደለም፣ እንድታልቅሺ ሌላ ስሜት ውስጥ መግባት አይደለም። በሰው ህይወት ላይ ብዙ ነገሮች ያጋጥማሉ። ዋናው ህይወትሽ መትረፍ ነው፣ ይሽ ዋናው ህይወትሽ መትረፍ ነው። ሌላ ሁሉ ነገር ይስተካከላል። ስለዚህ እዚህ ጋር ማልቀስ ሌላ ሌላ ሌላ ነገሮችን ምንም አያስፈልግም። መስገሻ ሆዚያ ደግሞ ለአንቺ እንግዲህ ከፍተኛ አንቺን ህይወትሽን ለማትረፍ ትልቅ ውለታ የሰሩ ሰዎች መካከል አንዷ ነች። ተስፍሽ እንግዲህ አሁን ስኩ ከአንቺ ጋር እንግዲህ ጊዜ ሰዓት ሰጥቶ እየታገለ ነው። እኛ ሁላችን ከአንቺ ጋር እየታገለ ያለን። ስለዚህ ማልቀስ ለምን ያስፈለገ? እዚህ ጋር መጨናነቅ ለምን ያስፈለገ? ቤትሞች ኖሮ እንደዚህ እኮ አታይም ነበር አይደል? ስለዚህ እግዚአብሔር ማመስገን ነው እንጂ መጨናንቅ፣ ማልቅስ፣ ሌላ ሌላ ነገሮችን ምንም ቺ ጋር እንኳን ጤናማ ሆነ ሆኔም እስከ መጨረሻው ከአንቺ ጋር እንቀጥላለን። አዎ አየሽ፣ ይሄ በመፈጠሩ ምክንያት ይሄ ሁሉ እህትና ወንድም አፈራሽ፣ ይሄ ሁሉ የሚወድሽ ሰው እንዳለሽ አወቅሽ። አየሽ፣ በፊትስ በፊት ግን የተወሰኑ ሰዎች ብቻ ነው የምታውቂው፣ አሁን ግን ይሄ ሁሉ ሰው ከጎንሽ ነው። አንቺ በዛን ሰዓት ሆስፒታል ባለሽበት ሰዓት ማለት ነው ሁሉም ሰው ነበረ። እንዴት ሆነች? ምን ላይ ደረሰች? ጤናዋ እንዴት ነው? ምግብ መብላት ጀመረች? እያለ ቀን በቀን ነበረ የሚጠይቁኝ። አታምኝም። ተስብሽ ከዛ ሁል ጊዜ ነበረ የሚጠይቀኝ፣ ያቺ ልጅ እንዴት ናት? ምን ላይ ደረሰች? እያለ ነበረ የሚጠይቀኝ። አንቺ በዛን ሰዓት ሆስፒታል ስለነበርሽ ብዙውን ነገር አታውቂውም ነበር። እና ከምንም በላይ ደግሞ ከምንም በላይ ደግሞ ደስተኛ ሊያደርግሽ የሚገባው ይሄ ሰው የብዙ ሰው ሕይወትን ያበላሸ ሰው ነው። አሁን ሴት ነው ያለው ከሞት በማይተናነስ ሁኔታ ነው አይደል ያለው ይሄ ሰው። ቢወጣ ራሱ በጭራሽ አይምሮ ንጹህ ሊሆን አይችልም፣ ጤነኛ ሊሆን አይችልም። ሀገሩ እንኳን ቢያሳፍሩት ጤነኛ ሊሆን አይችልም። ምክንያቱም የብዙ ሰዎች ህይወት ነው የቀጠፈው። አንቺ ግን ለነዚህ ሁሉ ልጆች መልስ እንዲሰጥ አድርገሻል። አንቺ ራስሽን ወደፊት አምጥተሽ እነዚህ መናገር ያልቻሉ ስንቶቹን ነው እንደዛ ሲያደርጉ የነበረው አሁን ግን አንቺ ለመኝ ልጆች ሁሉ ድምፅ ሆነሻል ስለዚህ ደስ ነው ሌልሽ የሚገባው አሁን ላይ በሰላም ሀገር መግባት ራሱ ቀላል አይደለም የስንት ሰው ሬሳ ነው እየሸኘን ተስፍሽ ከኤርፖርት እየተቀበለ ሬሳ ወደ ሀገራቸው በሰላም የወጡ ልጆችን ሬሳ እየላከ ያለው ሰው ነው እና አንቺ ፈጣሪሽን ልታመሰግኝ ይገባል እሺ ማሬ